አናስትልኝ ውድ ተመልካቾቻችን ይህ የኢዜአ የኦንላይን ዜና ነው። በአዲስ አበባ ሊካሄደው የነበረው የተለያዩ ዓለም አቀፍ ስብሰባዎች በኮሮና ቫይረስ ስጋት እየተራዘሙ መሆናቸውን የአዲስ አበባ ሆቴሎች ማህበር አስታወቀ። የራሳቸውን ጻር የሌላቸው የፌዴራል ተቋማት በአመት ለቢሮ ኪራይ ወደ አንድ ቢሊየን የሚጠጋ ብር እንደሚከፈል የገንዘብ ሚኒስቴር አስታወቀ። አሜሪካ የኮሮና ቫይረስን ለመከላከልና ለመቆጣጠር የአስቸኳይ ጊዜ አዋጅ አወጀች። የሚሉት የዛሬው የኢዜአ የኦንላይን ዜናዎቻችን ርዕሰ ጉዳዮች ናቸው። ወደ ዝርዝሩ አለፍኩኝ ከዜናዎቹ ጋር ሀብታሙ አክሊል ነኝ። በአዲስ አበባ ሊካሄዱ የነበሩ የተለያዩ ዓለም አቀፍ ስብሰባዎች በኮሮና ቫይረስ ስጋት እየተራዘሙ መሆናቸውን የአዲስ አበባ ሆቴሎች ማህበር አስታወቀ። የአዲስ አበባ ሆቴል ባለቤቶች ማህበር ሰብሳቢ አቶ ቢኒያ ማስራት ለኢዜአ እንደገለጹት የኮሮና ቫይረስ ባስከተለው ስጋት በከተማዋ ሊካሄዱ የነበሩ ዓለም አቀፍ ስብሰባዎች ወደ ሌላ ጊዜ እየተላለፉ ነው። በተለይም በከተማዋ ከመጋቢት 24 እስከ 27 ሊካሄድ የነበረውና ከ1 ሺህ በላይ ሰዎች የሚሳተፉበት የሞ ኢብራሂም ፋውንዴሽን ጉባኤ ከተላለፉት መካከል መሆኑንም ተናግረዋል። የሚመጣው የነበረው ፍላጎት አሁን ላይ እየተላለፈ ነው በብዛት ያለው። ስለዚህ እዚህ አራተኛው ሩብ ዓመት ላይ የምንጠብቃቸው የነበሩ ትልልቅ ስብሰባዎች አሁን አሁን ላይ ባለው ሁኔታ እየተላለፉ ነው ለሌላ ጊዜ። እየተሰረዘ ነው የሚለውም ብዙ እንትን አይደለም። መሰረዝ ማለት እዚህ ተሰርዞ ወዴት ነው የሚሄደው? ሌላ ቦታም እኮ መቻልበት ሁኔታ ነው ያለው ግን ይሄ በሽታ እስከሚያልፍ ድረስ እና በቁጥጥር እስከሚውል ድረስ እነዚህ ስብሰባዎች ወደፊት እየተላለፉ ነው ያሉት ከዚህም በተጨማሪ በተቋማትና በግለሰብ ደረጃ የሚደረጉ የተለያዩ መርሃግብሮች የሚተላለፉበትና የሚሰረዙበት ሁኔታ እንዳለ የተናገሩት ሰብሳቢው ይህም በዘርፉ የተሰማሩ ባለሀብቶች ላይ የራሱ ተጽዕኖ እንዳለውም ጠቁመዋል የሆቴል ማህበሩ በተለይም በቫይረሱ ዙሪያ ለሰራተኞችና ለሚመለከታቸው አካላት የተለያዩ ስልጠናዎችንና የግንዛቤ ማስጨበጫ ስራዎችን እየሰራ መሆኑም ገልጸዋል በቴ ለመንግስት ብቻ የሚተው አይደለም እኛም እንደ ማህበር ደግሞ እንደ ሆቴል ማህበር መቶ ሰላሳ አባላቶች አሉን። እዚህም ላይ ደግሞ እኛም መደረግ ያለበትን እያደረግን ነው። ለምሳሌ አባላቶቻችን በሙሉ ያሳተፈ ከወር በፊት ስልጠና ሰጥተናል። ጠርተን ከከተማው መስተዳደር ጋር ሆነን በዚህ በሽታ ዙሪያ እንዴት እንደሚከሰት ምን መደረግ ምን አይነት ጥንቃቄ መደረግ እንዳለበት ከሰራተኛ ጋር ተያይዞ ያን አድርገናል። የሚለጠፉ ብዙ ነገሮች እንዲሰራጩ አድርገናል በየሆቴሉ ከዛም አልፎ ተርፎ ግን ከሰራተኛውም ውጪ ከእንግዳውም ጋር ደግሞ ወሰድ ያለበት ጥንቃቄ፣ ይህን ምልክት የሚያሳይ እንግዳ ካለ ምን ማድረግ እንዳለባቸው እዛም ላይ እየሰራን ነው። እንደ አቶ ቢንያም ገለጻ በማህበሩ ስር ከ130 በላይ የተለያየ ኮከብ ያላቸው ሆቴሎች ሲኖሩ ከ20 ሺ ለሚበልጡ ዜጎችም የስራ እድል ፈጥረዋል የኢትዮጵያ ህብረተሰብ ጤና ኢንስቲቱት የህዝብ ግንኙነት ቡድን መሪ አቶ ታጉ ዘርገው በበኩላቸው ቫይረሱን ለመከላከል የሚያስችል ግብረ ኃይል በማቋቋም መንግስት በልዩ ትኩረት እየሰራ መሆኑን ተናግረዋል። ህብረተሰቡ ስለ ቫይረሱ ግንዛቤ እንዲኖረው ለማስቻል የተቋሙን ማህበራዊ ድረገጽ ጨምሮ ከአማርኛ በተጨማሪ በእንግሊዝኛ ቋንቋም መረጃው እንደሚለቀቅ የተናገሩት አቶ ታጉ ህብረተሰቡም የተለየ መረጃ ሲያገኝ በ ሰማኒያ ሶስት ሰላሳ አምስት ነጻ የስልክ መስመር መጠቆም እንደሚችል አመልክተዋል። በተለያየ መንገድ መረጃዎችን ለህብረተሰቡ ለማድረስ እንሞክራለን። አንደኛ የምንጠቀመው ኢንስቲትዩቱ ኦፊሻል የሆነ ዌብሳይት አለ። እዛ ዌብሳይት ላይ በየጊዜው መረጃዎች እንጭናለን። ኮሮና ቫይረስን አስመልክቶ የራሱም ፔጅ ከፍተናል። እዛ ላይ እዛ ላይ አፕዴቶች ይጫናሉ። ማህበራዊ ሚዲያዎች እንጠቀማለን። ብዙ ተከታዮች አሉን። ማህበራዊ ሚዲያ እንደ ፌስቡክ፣ ትዊተር ያሉትን አክቲቪሊ እንጠቀማለን። በየጊዜው አፕዴት ይደረጋል። ሌላው ደግሞ በየሳምንቱ ሁሉንም ሚዲያ በመጥራት በየሳምንቱ ኦፊሻል የሆነ ጋዜጣዊ መግለጫ ይሰጣል። ከዛ በተረፈ ደግሞ በሳምንት ሁለቴ ፕሬስ ሪሊዝ በማዘጋጀት እንልካለን ለሁሉም ሚዲያ እንዲደርስ እናደርጋለን። በአማርኛም በእንግሊዝኛም የተዘጋጀ ማለት ነው። በአገሪቱ የመጀመሪያ የሆነው በቫይረሱ ተጠቂ አንድ ጃፓናዊ መገኘቱን የጤና ሚኒስቴርና የብረተሰብ ጤና ኢንስቲትዩት ትላንት በጋራ በሰጡት መግለጫ ማስታወቃቸው ይታወሳል። የራሳቸው ህንፃ ለሌላቸው የፌዴራል ተቋማት በአመት ለቢሮ ኪራይ ወደ አንድ ቢሊዮን የሚጠጋ ብር እንደሚከፈል የገንዘብ ሚኒስቴር አስታወቀ። የሚኒስቴሩ የኮሚኒኬሽን ዳይሬክተር አቶ አጂ ይብሳ በተለይ ለኢዜአ እንደ ገለጹት ከ187 የፌዴራል የመንግስት ተቋማት ውስጥ 80 ያህሉ የራሳቸው ህንፃ የሌላቸው በመሆኑ በኪራይ አገልግሎት እየሰጡ መሆናቸውን ተናግረዋል። መንግስት በ2011 በጀት ዓመት ብቻ ለቢሮ ህንፃዎች ኪራይ ከ888 ሚሊዮን ብር በላይ ወጪ ማድረጉንም አቶ አጂ ይብሳ ተናግረው በ2012 በጀት አመት ደግሞ የህንፃዎች የኪራይ ዋጋ ጭማሪ ታሳቢ ተደርጎ ወደ አንድ ቢሊዮን ብር የሚጠጋ ገንዘብ ሊከፈል እንደሚችል ገልጸዋል። በዚሁ መሰረት ለቤት ክራይ መንግስት ያወጣው በ2010 661 ሚሊዮን 387130 አካባቢ ነው። በ2011 888 ሚሊዮን 73720 ነው። በዚህ አመት ደግሞ በእቅድ የተያዘው 964 ሚሊዮን 493250 አካባቢ የሚሆን ገንዘብ ለቤት ክራይ የሚከፈልበት አግባብ አለ ማለት ነው። ይሄ እንግዲህ ደረጃ ደረጃ እየወጡ የሚሄዱበት ነው። ባለፈው ሪፎርም ሲደረግ ከ2010 በኋላ እንደምታውቀው መስሪያ ቤቶቹ በርካቶቹ ይታጠፉሉ የሚል ሀሳብ ነው የነበረው። 188 መስሪያ ቤት ነው ያ የነበረው፣ በኋላ የፈረሱት ፈርሶ ሌላው አዳዲሶችም ስለተመሰረቱ አሁንም ያለው ወደ 187 አካባቢ ነው። ስለዚህ በተያያዘ ባጀት መሰረት እየተከፈለ እየሄድን ያለንበትና ሁኔታ ነው። ከዚህ ቀደም ተቋማት ቢሮቸውን ሲከራዩ በራሳቸው ምርጫ መሆኑን ተናግረው ይህ አሰራር በአሁኑ ወቅት እንደማይቻልና ህንፃ በሚከራዩበት ወቅትም ካሬሜትራቸው ውድ የሆኑ በፒያሳ ቦሌ፣ መገናኛና በመሳሰሉት ውል እንዳይፈጽሙ እንደሚደረግ ዳይሬክተሩ አክለዋል። ግን ማንኛውም ውድ ቦታ ላይ ሄዶ መከራየት አይቻልም። ከከተማ ጫፍልም ላይ ወጥቶ ለአገልግሎት መስጠት የሚያስቸግርም አይደለም። በተጻራሪ መካከለኛ ቤት ክራይ ያለው ለአገልግሎት ለመስጠት ተመጣጣኝ የሆነ በጣም ሌክቸሪስ ያሉ ነው ቦታ ላይ ክራይ ወስዶ እየሰሩ ነው ያሉት። በአሁኑ ወቅት 15 የፌዴራል ተቋማት የራሳቸው ሕንፃ ገንብተው ከኪራይ የተላቀቁ መሆኑንም ሚኒስቴር መስሪያ ቤቱ ገልጿል። አሜሪካ የኮሮና ቫይረስን ለመከላከልና ለመቆጣጠር በሚል የአስቸኳይ ጊዜ አዋጅ አወጀች። የአስቸኳይ ጊዜ አዋጁን አስመልክተው የአገሪቱ ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ አዋጁ ከአውሮፓ ወደ አሜሪካ የሚደረገውን የ ሀያ ስድስት ሀገራት ጉዞ ላይ እገዳ መጣሉን ቢቢሲ ዘግበዋል። እንደ ዘገባው ከሆነ የጉዞ እገዳው ከብሪታንያ፣ ከአይርላንድና ከአሜሪካ ዜጎች በስተቀር የሌሎች ነጻ የጉዞ ቀጠና አባላት ሀገራትን ያጠቃልላል ተብለዋል። አገሪቱ አሁን ከገባችበት የማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስ ለመውጣት የሚያስችል የ ሀምሳ ቢሊዮን ዶላር መመደቧንም ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ፕሬዚዳንቱ በተለይም የቫይረሱን ስርጭት ለመግታትና ለመከላከል በሚደረገው ጥረት ላይ በሚያሳዩት ለዘብተኝነት ይወቀሱ እንደነበር የጠቆመው ዘገባው አሁን ላይ የወሰዱት እርምጃ ለዚህ ጥሩ ምላሽ እንደሆነም ጠቁመዋል። በአሜሪካ እስካሁን ድረስ ከሁለት ሺህ በላይ ዜጎች በቫይረሱ የተጠቁ ሲሆን 43 ሰዎች በቫይረሱ ምክንያት ለልፈተ ህይወት መዳረጋቸውም ተዘግበዋል። በተመሳሳይ ቫይረሱን ለመከላከልና ለመቆጣጠር አገራት የተለያዩ እርምጃዎችን በመውሰድ ላይ ይገኛሉ። ኒውዚላንድ ከዛሬ ማታ ጀምሮ ወደ ሀገሪቱ የሚገባ ማንኛውም ሰው ለ14 ቀናት በማቆያ ክፍል እንዲቆይ ስታደርግ፣ ብሪታንያ በበኩሏ ዜጎች ለአንድ ሳምንት ያህል ህዝብ በብዛት ከሚ በሚገኝባቸው አካባቢዎች እንዲርቁ አድርጋለች። ኮሎምቢያ ደግሞ ከቬኔዙዌላ ጋር የሚያዋስናትን ድንበር ከመዝጋቷን ባሻገር ማንኛውም ጎብኚ ከአውሮፓና ከእስያ ወደ ሀገሯ እንዳይገባ እገዳ አድርጋለች። የቫይረሱ ስርጭት በቻይና ውስጥ እየቀነሰ ቢሆንም በአውሮፓ ሀገራት ላይ ግን አድማሱን እያሰፋ ወደ ወረርሽኝ ደረጃ መሸጋገር የዘገበው ቢቢሲ ነው። ከዛሬው የኢዜአ የኦንላይን ዜናዎች ጋር ሀብታሙ አክሊል ነበርኩኝ። መልካም ጊዜ